ሰላም ጤና ይስጥልኝ ውድ የዳን አባይ ቤተሰቦች አዲስ የጀርመንኛ የንግግር ኮርስ ተዘጋጅቶላችኋል ሰኞ ኦክቶበር 6 ይጀመራል ፍላጎት ያላችሁ ሰዎች በስልክ ቁጥር +4915217479203 በዋትሳፕ ላይ ሀይ ብላችሁ ብጽፉ እንግዲህ ተገቢ መረጃ እንልክላችኋለን ክላሱ ሰኞ ነው የሚጀምረው ኦክቶበር 6 ሰኞና ሮብ ነው በሳምንት ሁለት ቀን ነው ከ16 እስከ 17 ሰዓት ከ45 ድረስ ይሰጣል ከዘጠና ፐርሰንት በላይ በጀርመንኛ ነው አንዳንድ ማብራሪያዎች ካሉ በአማርኛ የሚጨመር ይሆናል ከዛ ውጭ ግን በካሜራ አብርታችሁም ካሜራ አጥፍታችሁ በዙም መማር ትችላላችሁ እጅግ በጣም ወሳኝ ኮርስ ነው ኦልሬዲ ግሩፕ ክሬት አድርገናል ቶሎ ሳያመልጣችሁ ይህንን ግሩፕ ጆይን ለማድረግ ሞክሩ በዝቅተኛ ክፍያ ይህንን ኮርስ መውሰድ ትችላላችሁ እንግዲህ በኦስትሪያም በስዊዘርላንድ እንዲሁም በጀርመን ከኢትዮጵያም ሆኖ ሰው ጆይን ማድረግ ይችላል ማለት ነው እንግዲህ በዓለም አቀፍ ላይ ጀርመንኛ ቋንቋን የችሎታችሁን ማዳበር ለምትፈልጉ ለሁላችሁም የተዘጋጀ ኮርስ ነው። በዙም ነው ኮርሱ የሚሰጠው። እንግዲህ በተለይ ጀርመንኛ ቋንቋ መናገር እፈራለሁ፣ ቃላት ያጥረኛል፣ መለማመድ አቃተኝ፣ ስራ ቦታ ማውጣት አቃተኝ፣ መግባባት አልቻልኩም፣ ጀርመኖች የሚሉትን መስማት አልቻልኩም። እነዚህ እነዚህ ነገሮች ሁሉ እዚህ የሚፈቱ ናቸው። በተለይ ድፍረት የሚያንሳችሁ ሰዎች፣ መናገር የምትፈሩ ሰዎች በደንብ እዚህ ለእናንተ ከእኔ ጋር ፌስ ቱ ፌስ የምትገናኙበት ስለሆነ በደንብ ያግዛችኋል። ይህንን ኮርስ እንዳያመልጣችሁ መመዝገብ ከፈለጋችሁ በዋትስፕ ቁጥር ወዲያውኑ ጻፉ። ወደ ግሩፑ የምናስገባችሁ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ።